እሩታ በናትሽ ንቂ፣ የኔ እናት በናትሽ ንቂ፣ የኔ ቆንጆ ሞኛ ትሁኚ። ሴራ እየተሰይረብሽ ነው፣ በእናትሽ። በዚች ሄርሜላ በምትባል ምቀኛ ሴት፣ በእሷ በቆፈረችልሽ ጉርጓድ ውስጥ አትግቢ። ልጁን አሳየው። ልጁን ከልክለሻል። እሷ እንዲከስሽ እየገፋፋችው ነው። አሁን ላይ ቡታጀራ ውስጥ ሼሼ ገዳሜ እያሉ ነው። እኔ የሆቴሉን ስም ለሆቴሉ ክብር ብዬ እንጂ የሆቴሉን ስም መናገር ሁላ እችላለሁኝ። ቪዲዮም ሲወጡ ቀርጬ በድብቅ መልቀቅ እችላለሁኝ። ግን ያ አይደለም የኔ ፖይንት። በእናትሽ እርታዬ መባነን አለብሽ። እቺ በጣም ምቀኛ ሴት ናት። አውቃ እየመጣች የምታስመስለው ከመሀላችሁ እወጣለሁ የምትለው አውቃ ነው። እያደነዘዘችሽ ነው። በእናትሽ እየደነዘዝሽ ነው። ማሬ ልጁን አሳዩ፣ አትከልኪው በህግ ሲከስሽ ልጅን መከልከል ወንጀል እንደሆነ ስለምታቅ እየወሰወሰችው ነው። በናች እርትዬ፣ በናትሽ እኔ ለሰከንድም አንቺ ልጅሽን ትጠሽ ትተሽ ለሰከንድም ለቃለ መጠይቅ ራሱ ፖሊስ ጣቢያ እንድትገቢ አልፈልግም እንኳን እሰሪ ይቅርና። ስለዚህ አሳዩ፣ አብሪሽ ደግሞ ወንድሁን። በናትህ ሴት የላከው ሞት አይፈራም አትሽ። ለጥለጥ የልጅ እናት ነች፣ እዚህ የአብራክሽን ክፋይ ነው ይዛ ቁጭ ያለች፣ ብትከለክልክም ስሜቷ ነው። ልትከሳት አትጋጋጥ። ሴቴ ላኮ ሞት አይፈራም ይባላል። ለምንድን ነው አንተ በዚህ ደረጃ የሴት ምርኮኛ የዚች የወሮ በላ ምርኮኛ የምትሆነው? ነው በናትሽ ንቂ እርትዬ ንቂ በናትሽ አሳዩ ልጁ እሷን የእሷን የዘረጋችልሽን ወጥመድ ምታፈርሹ ልጁን ላብርሽ በማሳየት ነው። ስለዚህ እባክሽ እባክሽ እሩታ ልጁን አሳየው። እቺ ሰይጣን ሴት እያስመሰለች ነው። እና በእናት ሸርትዬ በእሷ ወጥመድ ውስጥ አትግቢ። በድጋሚ መልሽ፣ ልክ እንደ እሷ መባነን አለብሽ። እሷ እያስመሰለች ነው። ከመሀላቸ ወጣለ አቶ በጣም ላህጫን አዝረክርጋ ነው ያለችው። አብረሽ ላይ አብረሽ ደግሞ በእናትህ ስርዓት ይኖር ካቦ በቃ ሁለት ፊት አትያዝ። ይሄ ትዳር ነው፣ ህይወት ነው፣ ልጅክ ነው። በቃ ተናዳ ሊሆን ይችላል። ሴት ናት፣ ከልክልሃለች። ይህን ልትረዳት ይገባል። እቺ ነገ ትዳረህን ባፍጥምህ ደፍታ ነገ ለሌላም ሰው እንደዛ ናት። ስለዚህ ሩታ በናት አሁንም እኔ ልልሽ ምፈልገው አይንሽን ግለጭ፣ አትከልኪው ልጁን ይ እግዚአብሔር አንድ ቀን ደግሞ እውነቱን ሲያወጣልሽ ላንችም የሆነ ቀን አብርሽ ከጎንሽ ይሆናል። እና አብርሽ አትጋጋጥ። ከልጅ ልናት በላይ ምንም የለም ቤተሰቡ እንዴት ናችሁ ውዶች? ይህንን መረጃ በምትወዱት እጃችሁ አለው ለሩታ አድርሱልኝ። ምክንያቱም ይውላችሁ? ሄርሜላ የምትፈልገው ነገር ተሳክቷል ማለት ነው። አሁን አብርሽ ልጁን ማሳየት ካልፈለገች እሩታ ለፖሊስ ያመለክታል። የባለፈው ፋይል አለ፣ ታውቃላችሁ። ባለፈው ከፍተው ነበር ፋይላቸውን፣ በመሀል ነው የወለደችው ፋይላቸውን ሳይዘጉ። ስለዚህ ይሄ ደግሞ ሪኮርድ ለአብርሽ በጣም ከባድ ነው። ገባችሁ? ሄርሜላ የምትፈልገው ይሄንን ነው። እንደዚህ አይነት ነገሮችን ነው የምትፈልገው። ገባችሁ? አሁን እሱ አብርሽና ሄርሜላ አንድ ላይ ናቸው። ቡታጀራ አንድ ላይ ናቸው። የሆቴሉን ስም መናገር አልፈልግም። ይቅርታ አርጉልኝና ማለት ነው አንድ ላይ ናቸው። ሆቴል ውስጥ አብረው ናቸው። እመኑኝ፣ በእውነት ነው ምላችሁ። ማለት ነው አንድ ላይ ናቸው። መረጃ ደርሶኛል፣ ማስረጃ አለኝ። እሩታ ሞኝ አትኝ። ከአራስ ቤት እስክትወጪ ልጅሽን አሳዩ፣ ከዛ በኋላ ጉዳዮችሽን በህግ ታሳያለሽ። በመቀጠል ደግሞ አብርሽ አንተ አትሽ ለጥለጥ እየመጣህ ልጄና ሳይኝ አንድ ያንቺልሽ ምናምን አትበል ለምንድን ነው ሄርሜላ ከሄርሜላ ቂጥ ስር መውጣት የማትፈልገው ለምንድን ነው ሁሉም ነገር ላንተ ፈላጭክ ቆራጭክ ሁሉ ነገር አድራጊክ ሄርሜላ ያደረካት ለምንድን ነው የምታማክርሃት ሄርሜላን ነው ለሩታ ወርቅ ስትገዛ አማክረሃታል ምርጭ መርጣልሃለች ለምን ትዋሻለክ አንተ ውሸታም ቀጣፊ ማለት ነው ሄርሜላም ድብና አርገና የምታፈቅራት ኦኬ ሁለት ወዶ አይቻልም አንዱን ምረጥ ልክናት ሩታ ግን ልትከሳት ክሰሳት እንዳለችክ በሕግ ልጅህን ማየት እንደምትችል ወደ ሕግ መሄድ እንደምትችል ሄርሜላ እንደነገረችክና አንተ አንተም ወደዛ ለመሄድ እያሰብክ እንደሆነ መረጃው እጃችን ኦኬ፣ ገብቷል፣ እጃችን ገብቷል። እኛ ግን ልጅቷን ከአራስ ቤት እስክትወጣ ከከሰስካት ማለት ነው ከከሰስካት፣ እመነኝ አራስ ሆና ከአራስ ቤቷ ጨርሳ ሳትወጣ ፍርድ ቤት መመላለስ የለባትም እመነኝ። እና እባካችሁ ጋሽዬም የሩታናትም ሁላችሁም በዚህ ጉዳይ ላይ ገብታችሁ አስታርቃችሁ አስማምታችሁልን፣ ቢያንስ እንኳን አብረው እንኳን መኖር ባይፈልጉ እሷ ከአራስ እስክትወጣ ድረስ ነገሮች እንዲስተካከሉ። ሌላው ሄርሜላ፣ እየሰራሽ ያለሽው ነገር እነሱ እንዳይግባቡ፣ እነሱ አብረው እንዳይኖሩ፣ እንዳይታረቁ፣ እንዳይስማሙ፣ ህይወታቸውን አብረው እንዳይቀጥሉ እየሄድሽበት ያለው ነገር ነገ እመኝኝ፣ አንቺ ዋጋ ያስከፍልሻል። እሺ፣ አንቺ የድር ኩባያ ማለት ነው። እመኝኝ፣ ነገ ዋጋ ትከፍያለሽ። ግልጽ ነው። ይሄ ምንም የሚዋሽ ነገር የሌለውን ነው የምነግራችሁ። ነገ ዋጋ ትከፍላለች። የሰውን ህይወት የሰውን ትዳር ብትንትንትን እንዳደረግሽ አንቺም ነገ ዋጋ ትከፍያለች። ጠብቂ። ሌላው ደግሞ እሩታ እባክሽን፣ ፍርድ ቤት ይፈቅድለታል፣ ህግ ይፈቅድለታል፣ ልጁን የማየት መብት አለው። ገባሽ? አንቺ ይሄን ስከለኪ ወንጀል ነው ለአንቺ ስለዚህ፣ አንቺ ደግሞ በዚህ ጉዳይ ተከሰሽ መመላለስ የለብሽም። እመኝኝን እነሱ ያደርጉታል። አብርሽ ፈዟል። አብርሽ ምን እያደረገ እንደሆነ እንኳን አያውቅም። እንደ መኪና መሪ የምትዘውረው መኪና እንዴ ነው። ወደ ግራ ስታረጉ ከፊት ለፊት ሄዳችሁ ወደ ግራ ስታደረጉ፣ ወደ ግራ ይሄዳል መኪና። ወደ ቀኝ ካረጋችሁት መሪውን ወደ ቀኝ ይሄዳል። አይደለ? ልክ እንደዛ ነው። ልክ እንደዛ መኪናውን ኮንትሮል የምታደረጉት በምንድን ነው? ከታች እግር ላይ ነው። ገባችሁ? የእግር ፍሬ ላይ ማለት ነው። ሶ እሷ ማንም የሚቆጣጠረው የለም። አብርሽ እሷ ናት እንደፈለገች የምዘውረው አብርሽን አሁን እየዘወረችው ያለችው ሄርሜላ ናት። ስለዚህ እኛ ሩታ ላይ ምንም ነገር እንዲፈጠር አንፈልግም። እሷ ግን እንዲከሳት ነው እያደረገች ያላችሁ። ታያችሁ ምን እንዳደረገች። ልታሳምነው ልታሳምነው ፈለገች ወይ ልታሳምነው ልታሳምን ብላ ሄደች። ማን ሂጃለሽ? ከህይወቷ ውጪ እንዲህ በቃ ውጪ። ምን አድርጉ ነው የምትዩ ሄርሜላ ከሰው ህይወት ላይ ውጭ በቃ እንዲ የሌለ እኮ ነው የሌለ፣ ልጁን ከፋፍተሽ እኔ አብርሽ ጋይስ፣ እኔ ይመስለኛል አብርሽ የሆነ ነገር ተደርጎበታል ወይም የሆነ ነገር አፍዘዋለች ወይ የሆነ ነገር በቃ ምንም እኮ አያቅም። ታውቃላችሁ ምን እያደረገ እንደሆነ እንኳን አያቅም። በትዳሩ ላይ ምን እየተካሄደ እንኳን እንደሆነ አያቅም። ስለዚህ ቺ ሴት የሆነ ነገር አርጋበታለች ብዬ ነው ማምነው እኔ እኔ እንደዛ ነው ማምነው የሆነ ነገር ካላረገችበትማ እንደዚህ በፍጹም አይመስለኝም። በጣም ከባድ ሁኔታ ነው እያየሁ ያለሁት ነገር። እናንተም እስኪ ሐሳባችሁን አስተያየታችሁን ኮመንት ላይ አስቀምጡልኝ። የሆነ ነገር ተደርጓል በቃ። እና ደግሞ ብዙዎቻችሁ ተሻለሽ ወይ ምናምን እናንተም የተሰማችሁን ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ ማለት ነው ምን እየተፈጠረ እንደሆነ ምን እየተካሄደ እንደሆነ ይሄ ነገር እየሄደ ያለው ነገር የአብርሽን ህይወት ትዳሩን ሁሉ ነገሩን የሚረባብሽ ነገር ነው። ሌሎቻችሁ ደግሞ ቅድም ልላችሁ የነበረው ሁላችሁም ስተሻልሾ እያላችሁ ለነበራችሁ ሁሉ አዎ ተሽሎኛል፣ የሆነ በጣም ተሽሎኛል። ጨጓራ የነበረ አሁን በጣም ደህና ነኝ። መድኃኒቶች ያለው የሚስማማኝ ምግብ ብቻ ነው ለጊዜው እየበላ ያለው ቀለል ቀለል ያለ ሶፍት ሶፍት የሆኑ ምግቦችን ነው የምበላው፣ እና ፈጣሪ የተመሰገኒውን ደህና ነኝ። ሁላችሁም በእውነት ስለጠየቃችሁ ከልብ ከልብ ከልብ የእውነት ከልቤ ነው ማመሰግናችሁ ግን በዚህ ሀሳብ ላይ ስጡ አብርሽ ወደ ህይወቱ ወደ ትዳሩ እንዲመለስ ወይ ጸበል ይግባ ወይ ጸሎት ያርግ በዚህ ነገር ላይ ጠይቃችሁ መልሱን በቃ ኮመንት ላይ አስቀምጡልኝ ማለት ነው ጋይስ ወዳችኋለሁ ከብራችኋለሁ ላይክ ሼር ሰብስክራይብ እንዳይረሳ በሌላ ቪዲዮ እስከማገኛችሁ ሰላም ዋሉልኝ ባይ ባይ